ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች፣ እንደምናላችሁ የዕለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎች ይዘናል። በቅድሚያ ማር ዜናዎች ነግራችኋለሁም አብራችሁ አብራችሁ ይቆዩም። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ አጠናክሮ ቀጥሏል። በባህር ዳር ከተማ ዙሪያ አንድ የአገዛዝ ጦር አዛዥ መገደሉ ሲሰማ በመተማ ደግሞ የጦር ካምፕ ላይ በለሊት ጥቃት መፈጸሙን የፋኖ የመረጃ ምንጮች አስታውቀዋል። በሌላ በኩል ዐብይ አህመድ ምረዋሉ የሚለው ህዝብ ላይ ያመፀ መሪ ነው ሲሉ የአማራ ፋኖ ብሔራዊ ኃይል አፋባ ማዕከላዊ ኮማንድ አባል አርበኛ አስረስ ማረ ዳምጤ አስታውቀዋል። በዝርዝር እናያለን። የኢትዮጵያ የጤና ባለሙያዎች አድማ ቀጥሏል። የጤና ባለሙያዎቹ በነገው ዕለት ሙሉ በሙሉ ስራ የሚቆም አድማ ያደርጋሉ ተብሎ የሚጠበቅ ሲሆን በከፊል የጀመሩት አድማ ዛሬ ጠናክሮ ቀጥሏል። የኢትዮጵያ የህክምና ባለሙያዎች ማህበር ደግሞ የታሰሩት እንዲፈቱና አስቸኳይ የሆነ ሀገር አቀፍ ውይይት መንግስት እንዲያርቅ ጥሪ ያቀረበ ሲሆን አሁን ላይ አገዛዙ የሚፈጽማቸው አፈናዎች ቀጥለዋል። በዝርዝር እናያለን። ዶናልድ ትራምፕ የዩክሬናውያንን ደም መፍሰስ ለማስቆም ለፑቲን እንደሚደውሉ ተሰማ። ዶናልድ ትራምፕ በዩክሬን ያለውን ጦርነት ለማስቆም ሰኞ ዕለት ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር በስልክ እንደሚነጋገሩ ገልጸው፣ እርምጃው የሚፈሰውን ደም ለማስቆም ያለመ ነው ብሏል። እነዚህና ሌሎችን በዝርዝር ነግራቸኋለሁ። አብራችሁ ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ አጠናክሮ ቀጥሏል። በባህር ዳር ከተማ ዙሪያ አንድ የአገዛዝ ጦር አዛዥ መገደሉ ሲታወቅ፣ በመተማ ደግሞ የጦር ካምፕ ላይ በሌሊት ጥቃት መፈጸሙን የፋኖ የመረጃ ምንጮች ተናግረዋል። በሌላ በኩል ዐብይ አህመድ መረዋለሁ በሚል ህዝብ ላይ ያመፀ መሪ ነው ሲሉ የአማራ ፋኖ ብሔራዊ ኃይል አፋባ ማዕከላዊ ኮማንድ አባል አርበኛ አስረስ ማረዳ አምጤት አስታውቀዋል። በክልሉ ርዕሰ መዲና ባህር ዳር ከተማ ዙሪያ ወረዳ ያገዛዙ ጦር አዛዥ የሆኑት ኮሎኔል ተስፋዬ በተፈጸመባቸው ጥቃት መገደላቸውን የአማራ ፋኖ ብሔራዊ ኃይል ጎጃም አንደኛ ክፍለ ጦር ነው ያስታወቀው። ኮሎኔል ተስፋዬ ትላንት ከባህር ዳር ከተማ ወደ ጣና ሮቢት በከባድ መሳሪያዎችና በኮማንዶ አባላት ታጅ ሲንቀሳቀሱበት ወቅት የፋኖ ኃይሎች ከዘንዘልማ ወደ ጣና ሮቢት ባለው መስመር ላይ በፈጸሙት የደፈጣ ጥቃት የተገደሉ መሆኑን አፋባ ይፋ አድርጓል። ኮሎኔሉ በተገደሉበት ጥቃት አጃቢዎችና ሌሎች የብልጽግና አመራሮች መቆሰላቸውንም ያስታወቀው። በተመሳሳይ በምስራቅ ጎጃም ዞን ደብረ ማርቆስ ከተማ በተፈጸመው የቦምብ ጥቃት ሶስት የክፍለ ከተማውና የብልጽግና አመራሮች ሲገደሉ አራቱ አመራሮች ደግሞ ቆስለዋል ሲሉ የከተማው የመረጃ ምንጭ ተናግረዋል። በተያያዘም በቢቸና ከተማ የሚንሻ አባላት በፋኖ በተፈጸመባቸው ጥቃት ሲገደሉ ሲሆን በሸበል በረንታ የድዋ ከተማ ደግሞ በምሽት ጥበቃ ላይ የነበሩ አስር የምኒሻ አባላት በፋኖ ኃይሎች ተይዘው መወሰዳቸውን የአማራ ፋኖ ብሔራዊ ኃይል ጎጃም ስምንተኛ በላይ ዘለቀ ክፍለ ጦር አስታውቋል። በተመሳሳይ በጎንደር ቀጠና መተማና ና ጎንደር ከተማ ዙሪያ ያሉ የፊት ለፊት ውጊያና የካምፕ ላይ ጥቃት መቀጠሉ ታውቋል። በምዕራብ ጎንደር ዞን መተማ ወረዳ ኮኪት የሚገኘው የአገዛዝ ጦር የሰፈር ላይ የፋኖ ኃይሎች በሌሊት በፈጸሙት ድንገተኛ ጥቃት በርካታ የአገዛዝ ወታደሮች የሞትና አካል ጉዳት ደርሶባቸዋል ሲሉም የአካባቢ መረጃ ምንጮች ነግረውናል። በወረዳው ኮኪት ከተማ አቅራቢያ ሲንቀሳቀስ የነበረ የአገዛዝ ጦርም በተመሳሳይ በፋኖ ኃይሎች ውጊያ ተከፍቶበት ከፍተኛ ጉዳት ደርሶበታል ተብሏል። በተያያዘም በጎንደር ከተማ ዙሪያ ወረዳ ለስምሪት ከወጣ የአገዛዝ ጦር ጋር ለሰዓታት ውጊያ ማድረጋቸውን የፋኖ ኃይሎች አስታውቋል። በወሎ ቀጠና አምባሰል ተራሮች ዛሬ ደማለዳ ጀምሮ ተከታታይ የከባድ መሳሪያ ድብድባ እየተፈጸመ ይገኛል ሲሉ ነዋሪዎች ተናግረዋል። በተለይም በውርጌሳ ውጫሌና መርሳ ከተሞች አቅራቢያ በሚገኙ ተራራማ አካባቢዎች የሚያጠናክር ከባድ መሳሪያ ድብደባ አለን ያሉት ነዋሪዎቹም በክልሉ በቀጠለው ጦርነት በሰሜን ሸዋ ዞን መኮይ ከተማ በተከታታይ በተፈጸሙ ቦምብ ጥቃት የአካባቢ የብልጽግና ባለስልጣናት መቁሰላቸውን፣ በከተማው አቅርብ ርቀት አርባ አራቱ የተባለ አካባቢ በነበሩ ውጊያ ደግሞ የአገዛዝ ጦር ላይ ከፍተኛ ጉዳት መረሱን የአማራ ፋኖ ሸዋ አጠቅላይ ግዛት አስታውቋል። በሌላ በኩል ዐብይ አህመድ መድመረ አለው በሚለው ህዝብ ላይ ያመፀ መሪ ነው ሲሉ የአማራ ፋኖ ብሔራዊ ኃይል አፋባ ማዕከላዊ ኮማንድ አባል አርበኛ አስረስ ማረ ዳምጤ አስታውቋል። አስረስ ማረ ዳምጤ አብይ አህመድ የአገሩን ጦር ላይ አማራ ላይ አሰማርቶ ዘር በመጨፍጨፍ አልበቃ ብሎም የትግራይና የአማራን ህዝብ ሌላ የጦርነት አዘቅት ውስጥ ለመክተት ምራቁን በመዋጥ ላይ ነው ሲሉም አስታውቀዋል። ይህም አውዳሚ ሀሳብ ተቀብሎ ለአብይ አህመድ የቅዠት እቅድ ማስፈጸሚያ ራሱን ያዘጋጀ ቢኖርም የህልውና ትግሉ ጸር ነው ይላሉ። ህዝብ ላይ ሽብር እየፈጸመ ያለው ወራሪ አገዛዝ በነደፈው የ ጦርነት ፕሮጀክት ተሳታፊ መሆን የሚፈልግ ካለም የነጻነት ታጋይ ሳይሆን የአብይ አህመድ መርሰሪ መሆን የሚፈልግ ብቻ ነው ሲሉ ነው አርበኛ አስረስ ማረ ያስታወቁትም። አብይ አህመድ የኢትዮጵያ መሪ ተብሎ የተቀመጠበት ሰው ሆኖ እያለ ሙሉ ጊዜውን የሚያሳልፈው ግን የእርስ በርስ ጦርነቶችን በማዋለድ እና በማዛመት ነው። ከዚህ የተረፈ ጊዜ የድሮን ቃቃ ጫውታል ብለዋል። አርበኛ አስረስ ማረ በጻፉት የፌስቡክ ገጻቸው ላይ ከሰሞኑ ወደ ብልጽግና እየገቡ ነው የተባሉ የፋኖ አባላት በተመለከተ የተናገረው አስረስ ማረም ትግሉ ያጭር ጊዜ ግርግር መስሎ የተቀላቀለ ከማን አንሽ በሚል ፉክክር ራሱን አመራር አድርጎ የቆየም በሌሎች ኃይሎች ግፊት ሜዳውን ያጣበበና አስቀድሞ አሰላልፎ ከጠላት ብዙም ያራቀው ቡድንና ግለሰብ እነዚህ ምዛም እየተሸራተተ ነው። ያንዳንዶቹ አሳዛኝ ነው። እዚህ እየተዋወቀን ጉልበታችን በውስጥ ጉዳይ እንዲባክም ባያደርጉ ያደርጉ መልካም ነበር ብለዋ። የሆነ ሆኖ ዳገቱ ላይ መዛል መክዳትና ባንዳነት መሰለፍ በየትኛውም ትግል ውስጥ የሚከሰት ጉዳይ ነው ይላሉ። ይሉንታ ያልተፈጠረበት የአብይ አህመድ አገዛዝ ለከዳተኞችና ለባንዳዎች የፈጠረላቸው ሰበብ ወይም ኤክስኪዩዝ ህዋት ጋር ጦርነት ልንገጥም ስለሆነ ከብልጽግና ጎን መሰለፍ ያስፈልጋን የሚል ነው ብለ አዲሱን የማደናገሪያ ስልት መሆኑ ነው በሚል ነው አስረስ ማረ ያጋለጡት። ያጋለጡትም አስረስ አክለው ይህ ሀገር በትለ የሚያማራ ህዝብ ከአብይ አህመድ የቀደመ ጠላት የለውም ዐብይ አህመድ አልተሳካለትም፣ እንጂ ከፕሪቶሪያው ስምምነት ማግስት የትግራይ ኃይሎችን በአማራ ላይ ለማዝመት ያላደረገው ጥረት አልነበረም በማለት ከሃዲነትና ባንዳነት በዚህ ህወሓት ልንወጋ ነው በሚል ትርክት መሸፈን የሚቻልበት ጊዜ አብቅቷል ብሏ ትክሉን የገዳ ሁሉ ከባንዳነት የተለየ ስም የለውም ሲሉም ተናግሯል። በሌላ በኩል አገዛዙ በክልሉ የተለያዩ ቀጠናዎች በቀጣይ በፋኖ ላይ ልንወስደው ስለሚገባ እርምጃ እንወያ በሚል የጦር አዛዦችና ከፍተኛ የብልጽግና አመራሮች በሚሳተፉበት ውይይት እያደረገ እንደሚገኝ ታውቋል። በክልሉ የብልጽግና ምክትል ርዕሰ መስተዳድር አብዱ ሁሴን ኮምቦልቻ ከተማ በተደረገ ስብሰባ ላይ ጽንፈኛው እየከሰመ ነው ሲሉ ተናግሯል። ሆኖም እየከሰመ ነው ያሉትን ኃይል ለመታገል በሚል የአገዛዙ ጦር ሰሜን ምስራቅ አዛዥ ሌተናል ጄኔራል አሰፋ ችኮል በተገኙበት እየመከሩ እንደሚገኙም ታውቋል። የኢትዮጵያ የጤና ባለሙያዎች አድማ ዛሬም ቀጥሏል። የጤና ባለሙያዎቹ በነገ ሁለት ሙሉ በሙሉ አድማቸውን ያስፋሉ ተብሎ የሚጠበቅ ሲሆን የአሁን ላይ ያለው ችግር በመንግስት በኩል አሳሳቢ ደረጃ ደርሷል የተባለው የኢትዮጵያ ሕክምና ባለሙያዎች ማህበር የታሰሩ እንዲፈቱና አስቸኳይ የሆነ አገር አቀፍ ውይይት እንዲካሄድም ጥሪ አቅርቧል። የአገሪቱን ዜጎች ድሮን በመግዛት የሚጨፈጭፈውና ራሱን ደግሞ ድሮን በመከራየት በሰማይ ላይ ካላያችሁ በማለት ፎቶውን አየር ላይ የሚለጥፈው ዐብይ አህመድ የሚመራው መንግስት ለዜጎች ጥያቄ ጥያቄ ምላሽ መስጠት አልቻለም። በዚህ ምክንያት ዜጎች ጥያቄያቸውን ለማስመለስ አድማ ማድረግን ጨምሮ ወደ ጦር ግንባር እየዘመቱ ይገኛሉ። የጤናው ዘርፍ ባለሙያዎች ጥያቄያቸውን ለማስመለስ የጀመሩት የከፊል አድማ ዛሬም በሁሉ የአገርቱ አካባቢዎች ተሰራፍቶ ቀጥሏል። የኑሮ ሁኔታችን ይታይ፣ ደሞዛችንና አጠቃላይ የስራ ክፍያችን ይሻሻል ያሉት ሐኪሞቹም የነጭ ጋውን ንቅናቄ የሚል አድማ ከጀመሩ ሰነባብተዋል። ይህ አድማ ከጀመረ ጊዜ ጀምሮ አገዛዙ በመላ አገርቱ በርካታ የጤና ባለሙያዎችን ያሰረና ያፈነ ሲሆን በሽብርና በጽንፈኝነት ፈርጆ ለማሸማቀቅ ቢሞክርም ሀኪሞቹ አድማቸውን ቀጥለዋል ታዲያ የሀኪሞች ማህበራትና የመለክታቸው ተቋማትም ጥያቄያቸው እንዲመለስላቸው ማለት በግልጽ እየጠየቁ ይገኛሉ የኢትዮጵያ ህክምና ማህበር ችግሮች ወደ ተባባሰ ደረጃ ከመረስ በፊት አፋጣኝ የሆነ ሀገራዊ ውይይት ተደርገው ጥያቄዎች በውይይት እንዲፈትኑ እንፈልገው ይላል የኢትዮጵያ ህክምና ባለሙያዎች ማህበር በአገሪቱ ሀኪሞች እንዲሁም የጤና ባለሙያዎች የሚነሱ ጥያቄዎች አስመልክቶ የሙያ ማህበራትና ስፔሻሊስት ሶሳይቲዎቹ ከጤና ሚኒስቴር ጋር ተከታታይ እንዲያደርጉ በማመቻቸት ጉዳዩ ትኩረት እንዲሰጠው እና አስቸኳይ መፍትሄ እንዲቀመጥ ያላሰለሰ ጥረት ሲያደርግ መቆየቱን ጠቅሶ የማህበሩ በሚከተሉት ጉዳዮች ላይ የሚመለከተው አካል አሁንም በአስቸኳይ ውሳኔ ይወስን ይላል። ሀኪሞቻችን በሚያነሷቸው ጥያቄዎች ማለትም የደሞዝ ማነስ፣ የጥቅማጥቅም፣ የስራ ቦታ ደነት እንደ ኢትዮጵያ ህክምና ማህበር ተገቢ መሆኑን የምንቀበለው ነው ያለው ማህበሩ፣ ለረጅም ጊዜያት ለሚመለከተው ባለድርሻ አካል ጉዳዩን ስናቀርብና ስንሰራበት ቆይተናል ይላል። ሆኖም በአሁኑ ሰዓት የጉዳዩ አሳሳቢነት እየጨመረ መምጣቱ የሚመለከተው አካል አፍ አፋጣኝ መፍትሄ እንዲሰጥበት እንጠይቃለን ብሏል። አሁን ያለው ሁኔታ ማለትም የጤና አገልግሎት እንዲሁም የመማር ማስተማር ሂደቱ በምንም አይነት ደረጃ ቢሆን መስተጓጎሩ ማህበረሰቡ የጤና ባለሙያን እንዲሁም የጤና ስርዓቱን እጅግ ሊጎዳ የሚችል በመሆኑ ማህበሩ ጉዳይ ወደ ተባባሰ ደረጃ ከመረሱ በፊት የጤና ሚኒስቴር ነው ያመለክታቸው ባለድርሻ አካላት ከባለሙያዎች ጋር በመሆን አፋጣኝ የሆነ ሀገራዊት በየደረጃው እንዲያካሂዱ እና ችግሮች በውይይት እንዲፈቱ እንዲደረግ ጥሪ እናቀርባለን ይላል ማህበሩ። ማህበሩ ጨምሮም ሀኪሞቻችን እንዲሁም የጤና ባለ ባለሙያዎች አሁን ካለው ሁኔታ ጋር ተያይዞ በተለያዩ ቦታዎች ለእስር እየተዳረጉ እንደሆነ ሰምቻሉ ባይ ነው። በመሆኑም ባለሙያዎቹ ከእስር እንዲፈቱና ወደ ስራ ገብታችሁ ተመልሰው ለማህበረሰቡ አገልግሎት እንዲሰጡ ቢደረግ የተሻለ እንደሆነና በዚህም ረገድ የሚመለከታቸው አካላት አስፈላጊ እገዛ እንዲያደርጉ ይላል። በተጨማሪ ማህበራችን እንደ ወትሮ ችግሮች ለመፍታትና መፍትሄ ለመስጠት ከጤና ሚኒስቴር ሆነ ባለድርሻ አካላት በሚያደርጓቸው ጥረቶች ላይ ከዚህ ቀደም ሲያደርገው እንደነበረው ሁሉ አብሮ ለመስራትና ትብብር ለማጠናቀር በመቀጠል የመፍትሄ አካል ለመሆን ፈቃደኛና ዝግ ዝግጅ እንደሆነ ለማሳወቅ እንወዳለን ሲል ነው በመግለጫ ያስታወቀው። ታዲያ ይህ ማህበር ያወጣውን መግለጫ የተቃወሙ ዶክተሮችና ሀኪሞች በርካቶች ናቸው። ሀኪሞቹ እንደሚሉት ይህ ማህበር አሁን ላይ ሆን ብሎ ለመንግስት ጉዳዩን አሳልፎ እየሰጠ ነው። እስካሁን ድረስ በጉዳዩ ላይ ዝምታን ከመረጠ በኋላ በውይይትና በተለያዩ መንገዶች ሀሳባችንን ለማስቀየርና ለመሸጥ ያለ መጥሪን ያደርገው ማለት ተቃውሟል። በተለያዩ ማህበራዊ ሚዲያዎች ባለሙያዎች ሆኖና በግሩፕ በሚያንቀሳቀሷቸው የማህበራዊ ድረገጾች ላይ ይህ ይህ የጤና ባለሙያዎች ማህበር ለመንግስት ያደላና ሆን ብሎ ጉዳያችንን ከመንግስት ጋር አሻጥር የሰራበት ነው ማለት ሲተቹት ተመልክተናል። ዶናልድ ትራምፕ የዩክሬንን ደም መፍሰስ ለማስቆም ለፑቲን እንደሚደውሉ ተሰማ። ዶናልድ ትራምፕ በዩክሬን ያለውን ጦርነት ለማስቆም ሰኞ እለት ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር በስልክ እንደሚነጋገሩ ገልጸው እርምጃ የሚፈሰውን ደም ለማስቆም ያለመ ነው ብለዋል። የአሜሪካ ፕሬዚዳንት በትሩዝ ማህበራዊ ሚዲያ ገጻቸው ላይ በለጠፉት ጽሁፍ ከፑቲን ጋር ከተነጋገሩ በኋላ የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪን እና አንዳንድ የኔቶ ሀገራት መሪዎች እንደሚያነጋግሩ ማስታውቀዋል። ምንም እንኳ የእስረኛ ልውውጦች ላይ ከስምምነት ቢደረስም ሩሲያ ሩሲያና ዩክሬን ከሶስት አመታት በኋላ የመጀመሪያውን የፊት ለፊት ንግግር አርብ እለት በኢስታንቡል አካሂደው ያለ ውጤት ተበትኗል። ፑቲን ኢስታንቡል በተገኙበት በቱርክ በሚደረገው ውይይት ላይ እንደሚሳተፉ ትራምፕ ይገልጹም፣ የሩሲያው ፕሬዝዳንት ግን ለመሄድ ፈቃደኛ አልሆኑም። ትራምፕ ይህን ያሉት ጦርነቱን ለማስቆም እድል ሊኖር የሚችለው እርሳቸውና ፑቲን ፊት ለፊት ሲነጋገሩ ብቻ ነው ሲሉ ከጠቆሙ በኋላ ነው። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ሰኞ እለት በፑቲንና በትራምፕ መካከል ለሚደረገው የስልክ ንግግር ዝግጁ መደረጉን ለሩሲያ የዜና ወኪሎች አረጋግጠዋል። ሁለቱ መሪዎች ከዚህ ቀደም በጉዳይ ላይ በስልክ ተነጋግረዋል የሚላሉ ፔስኮቭ ለታስ የዜና ወኪል እንደተናገሩት ውይይቱ በጥሩ መስመር ላይ ይገኛል ባይ ናቸው። ትራምፕ በትሩዝ ማህበራዊ ሚዲያ ላይ ውጤታማ ቀን እንደሚሆን ተስፋ እናደርጋለን፣ የተኩስ አቁም ይኖራል። እናም ይህን በጭራሽ መከሰት ያልነበረበት በጣም ኃይለኛ ጦርነት ያቆማል ብለዋል። የአውሮፓ መሪዎች ሩሲያ ለ30 ቀናት የሚቆየ የተኩስ አቁም ስምነት ላይ እንድትደርስ እየጠየቁ ነው። ዩናይትድ ስቴትስ እና የሩሲያ መሪዎች የተኩስ አቁም ስምነት እንዲሁም በመካከላቸው ሀገራቸው ስለሚችል የመሪዎች ስብሰባ ላይ ይመክራሉ ተብሎ ይጠበቃል። ሞስኮ ትራምፕ በሚፈልጉት ፍጥነት ባትንቀሳቀስም የአሜሪካ የሽምግልና ጥረቶች በደስታ መቀበላቸውን ቅዳሜ ዕለት በአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና በሩሲያቻቸው ሰርጌ ላቭሮቭ መካከል በነበረው የስልክ ውይይት ላይ አስታውቃለች። ሩሲያ እንደ ኤሮፓውያን አቆጣጠር የካቲት 22 ላይ ዩክሬን መውረሯ ይታወሳል። በኢስታንቡል የተደረገውን ውይይት ተከትሎ ዩክሬን ታዲያ ያለምንም ቅድመ ሁኔታ ሙሉ የተኩስ አቁም እንዲደረስ ጥሪዋን በድጋሚ አቅርባለች። እንደ አንድ የዩክሬን ባለስልጣን ገለጻ ሲመጣ ክሬምሊን የተኩስ አቁም እንዲደርስ ከየፍ ወታደሮቿን ከግዛቷ ሰፊ ክፍል እንድታስወጣ ማስገደድን ጨምሮ አዲስና ተቀባይነት የሌላቸው ጥያቄዎችን አቅርባለች ብለዋል። የሩሲያ ልዑክ ቡድን መሪና የፑቲን ረዳት የሆኑት ቭላዲሚር ሜዲኒስኪ በንግግሮቹ ደስተኛ መሆናቸውንና ና ግንኙነታቸውን ለመቀጠል ዝግጁ መሆናቸውን ተናግረዋል። ከሰዓታት በኋላ የሩሲያ ሰው አልባ አውሮፕላን በሱሚ ግዛት የመንገደኞች አውቶቡስ በመምታት ዘጠኝ ሰዎችን ገድሏል የተባለው ይህን ተከትሎ ፕሬዚዳንት ዜሌንስኪ በሞስኮ ላይ ጥብቅ ማዕቀብ እንዲጣል ጠይቀዋል። የአውቶብስ ውጥቃት ጥቃት በሰላማዊ ሰዎች ላይ አይሆን ተብሎ የተፈጸመ ግድያ ነው ይላም ቢቢሲ። ሩሲያ በጉዳዩ ላይ አስተያየቷን ባትሰጥም የመንግስት መገናኛ ብዙሃን በሱሚ ግዛት ወታደራዊ ይዞታዎች መመታታቸውን ግን በግልጽ ዘግቧል ይላል ቢቢሲ በዘገባው። የተወዳችሁና የተከበራቸው የትዮን ቤተሰቦች የዕለቱ መረጃዎች የነበሩ መልካም ጊዜ ለሁ